ታቹ ከአሌክስም ከዴዚም አልጣላም፣ ከነሱ አልሰድባቸውም። ገረዶች ዝም ብላችሁ እንግሊዝ አታውቁም። ይቅርታ አላለችም፣ ዴዚም አላለችም፣ ይቅርታ አላለችም። ኖ ቺስ ቀልድ ነው ያለችው፣ ቀልድ ነው ነው ያለችው አታቋትም አረጉት ምናምን ብትሉ እርጅና እድሜ ጸጋ ነው አይደለም። ሰው አረጉት ያልሆነች እድሜ ጸጋ ነው፣ እድሜ ጸጋ ነው። ዴዚ የሚያክሉ ልጆች አሏት ዩኒቨርሲቲ ተማሪዎች ኦፍኮርስ ነው። እና እሷ ክዊነት

ሰገጤ በፊት የማታወጡ ንግግራችሁ ምንድን ነው? ምንድን ነው እሱ? አየናችሁ እኮ ሪከርድ እንትን ቮይስ ትልኩ ነው። ምንድን ነው የምትይው? ምንድን ነው እሱ? እና ምንድን ነው? እንዴት ብላችሁ አዱ እንድናገራላችሁ ይናገራል። እሷ በቃ ምንም ያላለች እንኳን ምንም አላለችም። ጭራሽ ይቅርታ አስባላቸት ይቅርታ አላለችም። ዚ ጀስ ቀልድ ነው፣ ፈን ነው። እንግሊዝ እወቁ ደንቆሮዎች! እንደ ደንቆሮ እንግሊዝ ማታቁ። እንግሊዝ እወቁ፣ እንግሊዝ እወቁ። አዎ እንግሊዝ እወቁ። እሳም ብላለች ስፈን። በቃ ቀልድ ነው ብላለች። ቆች ገረዶች፣ ምን እንግሊዝ አታቁ። ይቅርታ አላለችም፣ አላለችም ኖ ዝ ቀልድ ነው ያለችው፣ ቀልድ ነው ያለችው። ዶን እንደኔ እንግሊዝ አታውቁ ምን አታውቁ፣ ዝምብላችሁ እዛ ተደናቀሩ። አሌክስ ወጣ እና ምን ላድርግ እኔ እ ምንም አላደረኩም። ለምን በእኔ ሰበብ ተረጋግተው እዛ ተው አትሳደቡ፣ ያላቸው እኮ እየሰማሁት ነው። እየተሰደቡ ታዲያ ምን ላድርግ? ተረጋግተው መጫወት ነው ያለበት ልጁ። ተጫውተው ስቆ እንደ ሁልጊዜ መውጣት ነው ያለበት። እነዚህ በጎች ዋ! እነዚህ ማን ይዛቸዋል? በጎች በጎች ማን ይዛቸዋል? እናንተ ማን ይዛቸዋል? እኔ ከእነሱ ጋር ታጣሉኝ ፍላጎታችሁ። ከአሌክስም ከዴዚም አልጣላም፣ ከነሱ አልሰድባቸውም ደዚ ብትሆን ታናሽ እቴ ናት፣ አሌክስ ቢሆን ታናሽ ወንድሜ ነው። አልሳድባቸውም። ሰው በሙድ ወጥ በሙድ እንድጫወት የማትፈልጉ ደንቆች። ሰው በሙድ የሰው ሙድ እንኳን ማትጠብቁ ለእኔ ያው ኬስ ችግር የለም። በቤት የመጣችሁ ብትሰድቡኝ መልሳችሁ ትሰጣችኋሉ። በሱ ጋሄዳችሁ ግን ለእኔ መስደብ ለሱ ያኔ ይሳቀቃል። ለእኔ አይደለም ችግር የለም። ለሱ ለልጁ ብላችሁ ሪስፔክት ብላችሁ ለልጁ ብላችሁ ለልጁ ብላችሁ አይስ ዛሬ ይጫወት። እስቲ ዛሬ ችግር የለም፣ ዘና ይበል። በስንት ቀኑ ገብቷል ምናምን ብላችሁ ማሰብ ነበረባችሁ፣ የምትወዷቸው የምትቆረቆርላቸው ከሆኑ እናንተ ግን በቃ ሎሞ በቃ ለፎሎወራችሁ ለቫይራላችሁ። የሰው ው እስቲ የአዲያም ፎቶ ለጥፋችሁ የለቀጣችሁት እስቲ ስንት ሰው አየው? እዩትዱ ስንት ሰው አየው? ማንም አያየው፣ ማንም እርሰ በርሳችሁ ስምንት አስር አላችሁ ግሩፕ እርሰ በርሳችሁ ታዩታላችሁ ኮሜንት ሰጣላችሁ። ማለትም ሌላ የነ ዴዚ ወዳጅ የነ አሌክስ ወዳጅ አንድ መጥፎ ኮሜንት የቆመተ አላየሁም እስካሁን እስካሁን አንድ መጥፎ ኮሜንት የቆመተ አላየሁም። በውስጥም ይሁን በጥሩ ችግር የለም ነው የሚሉት። እናንተ ግን ነዑጽ ባልዛ ረሳሕ ድሮም ተጋሩ ካወካት እንታይ የኒ ኣኽነው ደቂ ጋሓው ንዑፅ ባልዛ ሻርሙጣ ንዑፅ ብሎ እነዚህ አረ ብሎክ ከዛ፣ ለዛሬ አትወጡም። አረጉቶች እዛ ክሽኔ ላይ 2 ዓት ዓመት የተቀመጣችው ሳውዲ ናችሁ። ድምጻችሁ ያስታውቃል። ድምጻችሁ ያስታውቃል። እናቴ ትሙት ድምጻችሁ ያስታውቃል። በሩዝ ጭንቅላታችው የተዘጋ ነው። እኔ እንኳን አረብ ሀገር፣ ገረድ መጥቼ ሩዝ አልበላም። እናንተ ግን ጭንቅላታችሁ በሩዝ ተዘግተዋል። ጭንቅላታችሁ ሩዝ ዘግተውታል። ይሄ ብጫ ፌስታል ሳትቀይሩ አሁንም ወደ ጭንቅላታችሁ እንድትመለሱ እዛ ሳውዲ ያላችሁ ይሁን ቤይሩት ያላችሁ ይሁን የትማ አረብ ሀገር ያላችሁ ይሁን ማለት ነው። እቺ ቢጫ ፌስታል ሳትቀይሯት ጭንቅላታችሁ አይቀየርም። ዘለዓለም እየተሳደባችሁ ነው የምትኖሩት። ዘለዓለም ቀይሯት። ሻንጣ ስትቀየር ጭንቅላታችሁ አስተሳሰባችሁ አሁን እሱ ጋር ሄዳችሁ ምን አሰደባችሁ? ለእኔ አሰድቡኝ። መታችሁ እኔ ቡለኩ ፊት አደርጋችኋለሁ። ልጁ ለምን አይጫወትበትም ሚኬል ለምን አይጫወትበትም? ወንድ ከሆናችሁ እዛ ሄዳችሁ ጥሩ ጥሩ ኮሜንት መጻፍ፣ ታፕ ታፕ ማድረግ፣ ሌላ ነገር አለመጻፍ። ለኔ መጣችሁ እየሰደባችሁ እንዳል ነበር። እንደዛ ብሎ ለአንድ አመት ብሎ አረጋችኋለሁ። ምንም አታመጡ። ከዛ ምንም አታመጡ፣ ምንም አታመጡ። አጀንዳ አልቀይርም። አጀንዳ አንድ አጀንዳ ቀይርልኝ እንዴ? አልቀይርም። አጀንዳ ማን ማን ይከለክለኛል? ለኔ አጀንዳ አልቀይርም። እነሱ እኔ ዴዚና አሌክስ እንድሳደብ አይደለም የምትፈልጉት። አንገቴ እንደዚህ ወዳቸዋለሁ፣ አልሰድባቸውም። አሌክስም ዴዚም ወዳቸዋለሁ፣ አልሰድባቸውም፣ አልሰድባቸው ሊንዳ እንኳን በአቅባ ቅድም የሰማት ቤፈቅ አካውንት ከዴዚ ጋር ቁጭ ትበለ ሷ እዛ ትሆን ጠባቂዋ ትሆን እዛ እንድትሆን ነው የምንፈልገው። እንደዚህ ሙድ መያዣ ነው የልኩት፣ ሙድ መያዣ። እኔ እነሱ እንድሳደብ ከሆነ ይኸው ሚካኤልን እሞወዳትና ቴልጣት ዲዚን አሌክስ አልጣላቸውም አልሰድባቸውም። በመጥፎ ያነሳቸው ሰው እዘረት ጠለታለሁ ያ አደለም። አሁን ዝም ብሎ ቀላል ማለት ነው። መጀመሪያ ያ ስንት መንከራ ሲያገኙ እንኳ ያ ሁሉ የተቀጠቀጥኩ የተባል ፎቶ ከእናት የዘቀዘቀ ያ ሁሉ መከራ ከነሱ ጋር ያለሁ ተሰድቤ ማለት ነው። ተሰድቤ ከነሱ ጎን ስለሆኑ አሁንም ችግር የለም። የእናንተ ስድብ ሆነ ለእኔ የሆነ ለአዲያም ስድባት አልኳችሁ አዲያም ዘቀዘቃቸው እንደዚህ አድርጌ ነው እኔ ያየዋት የነበረ ስዘቀዝቋት፣ ሞባይሌ አስተካክዬ እንደዚህ አድርጌ ስታምር አሳይቻቸዋለሁ። መዘቅዘቅ እንዴት እንደሆነ አሳይቻቸዋለሁ። በሞባይሌ ራሱ ይሄ እንደዚህ አድርጌ ዘቅዘቄ እስኪ አያምርም ታዲያ? አያምርም ታዲያ? የምትወድኘት አላችሁ እስቲ እንደዚህ አድርጋችሁ እዩ። ለሚወደው ሰው እንደዚህ አድርጌ ነው የማየው እኔ ቢዘቀዘቅም ቢዘቀዘቅም እንደዚህ አድርጌ ነው የማየው እኔ አሁን ተዘቅዝቅ ያለው እምትወደኝ እንደዚህ አድርጋችሁ እየው በጣም ነው የማምረው በጣም ቆሻሻዎች ቦርኮች አያችሁ ተዘቅዝቅ ያለ የሚወደኝ ሰው እንደዚህ አድርጎ ነው የሚያየው እንደዚህ አድርጎ። ተናደድሽ? እኮ የተናደድኩት እኔ እመብርሃን፣ እመብርሃንን ይኸው ምኬልን የተናደድኩት እሱ ስለወጣ ነው። ወጣ ስላላችሁ እሱ ስላልተጫወተ ነው። ለምን ሊጫወት ገብተው ሊደሰት ገብተው ሂዳችሁ እዛ መሳደብ አልነበረባችሁም እንጂ እሱ ቢጫወት ምናምን እናቴን አልናደድም። እኔ እኔ ከአሌክስ ጋር እኮ እኔ ስለምወደው ስለሚወደኝ፣ ስለምንስቅ ምንጫወት ነው የምንጫወተው እንጂ ከሌላ ጋርም እኮ ጌም ጫወታ ነው። ታዩኛላችሁ እኮ ሁሌም ጌም

አትልም ለምን ትላለች? አትልም እሷስ? አትልም ይቅርታ አትልም። ዜድዬ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እንዴት ነው? ደህና ነኝ የኔ ቆንጆ። በጣም ነው መወደሽ፣ በጣም ነው ማደንቅሽ። አመሰግናለሁ ቴንክ ዩ ልንገረሽ ማለት ሰው ማለት ነው በቃ ስራ የለውም አውቀው ነው አንቺን ለማበሳጨት አንቺ አሌክስ ሌክስ ለመለያየት ረን ያለያየ እኔ አልኩኮ እኔ አልኩች ኮ አሌክስም ዴዚም በእነሱ ሰበብ እኔ አልጠላቸውም አሁንም ነገም ነው የምልሻለው መብርሃን ሚኬልን አልጠላቸውም በጣም ነው የምወዳቸው በጣም ነው የማከብራቸው ሰው ማርያም ነው የምልሽ። እኔ በጣም ነው የምወድሽ። በነገራችን ላይ የምር ነው የምልሽ። በጣም ብዙ ጊዜ እከታተላለሁ ማለት እኔ ብዙ ተጠቃሚ አይደለሁም ቲክቶክ ላይ፣ ግን አንቺን ለማየት ማርያም ነው የምልሽ፣ አሌክስን ለማየት እገባለሁ። ብቻ ውስጣችሁ የሆነ የዋህ ስለሆናችሁ ሰው ደግሞ ልክ ክፍተታችሁን አይቶ መግባት ይፈልጋል። ታውቂያለሽ? ብዙ ጊዜ በጣም የሚገርምሽ አያችኋለሁ፣ ተንኮል የሚሰራው ሰው እኮ የዋህ የሚመስሉ የሚገባ ሰው ነው እናንተ ጋር መለያየት የሚፈልገው እና ኦልሬዲ መልስ ማሰጫቸው ብሎክ ብታረጊያቸው እና እንደዚህ አይነት አሁን ለመጫወት ገብቶ እንደዛ ብተመሳጭተው መውጣት ማለት በጣም ያስጠላል። በጣም ስ ያናደኝ፣ ለምን ከኔ ጋር እየተጫወተ ነበረ? ከዛ ተው አትሳደቡ ምናምን አላቸው፣ ፀጥ አልኩ። ገባሽ? ከዛ አንተን ከኔ ጋር አይ፣ እኔ የሚያውቁኝ ምናምን ችግር የለም፣ ይሰጡታል። ለእኔ አይቀየሙኝም፣ ችግር የለም፣ ያውቃሉ ያለው ነገር ግን ለምን እሱ የደበረው፣ ለምን ይጫወታል ከኔ ጋር ሆኖ ተው እረፉ እያለ ለምን ይጫወታል? እሱ ቀስ ብሎ ከነ ሀቢባ ጋር ምናምን ቢጫወት ደስ ይለኛል ብዬ ነው የወጣሁት እኔ። አይ ገብቶኛል። ለአንቺ ስትውጪ ልክ እሱ ዘና ብሎ እንዲጫወት ነበር የፈለግሽው። ግን ሰው በቃ የሰው ቁስል ላይ እንጨት መስደድ፣ አንዳንዴ የምር ነው የምላችሁ። ሰዎች ስራ የላችሁም፣ ስራችሁ ለማሸማቀቅ እየሞከራችሁ ከሆነ የሚሸማቀቁ ሰዎችም አደጉ። እነሱ የወረደ ስራ አትስሩ። ማርያምን እ እኔ በጣም ብዙ ጊዜ ኮሜንት ላይ ጽፋለሁ ምናምን እና በጣም ነው የምናደደው። እኔ ማለት የዝሽ የማታንቂው ነገር ሆኖ ነው እንጂ ማርያምን፣ እያንዳንዱ እንደዚህ አፉን የሚከፍትን ሰው ብታንቂው ደስ ይለኝ ነበረ።

በቃ ስራሽ ስሪ ችግር የለውም። እሺ ዴዚ፣ ስራሽ ስሪ። ዝም ብለሽ ቻው ቻው። እሺ ዴዚ፣ ቻው ነው።